ይህ የምትመለከቱት ቤት እውነተኛ ብቃት የታየበት ነው። ከተራ ጡብ እጅግ በጣም ሳቢ ቀይ የሚስብ ቤት ሰርተዋል። ይህ የሚገርም ጥበብ ነው። ተራ ጡብ ተጠቅሞ ረጅም ህንፃ ላይ ፍሱም መሥራት ሰባ አይነት ኮለን ሠላሳ አምስት አይነት መስኮት እና የተለያዩ አይነት ሃያ በላይ የመደገፊያ ዲዛይን አመሳስሎ እና ዲኮር አድርጎ የመስራት ጥበብ ነው። ይህም ባሕላዊውን የጡብ ስራ ከዘመናዊው ጋር ያዋህደ ነው። ይህ ስራ የተረሳውን የጡብ ስራ አዲስ ምዕራፍ የከፈተ ነው። ጡብ እየደረደሩ በመውጣት የተለያዩ የማዕበል ቅርጽ ያለው ሥራ ይሠራሉ። ይህ የምትመለከቱት ቤት ዘጠና ፐርሰንቱ ከተራ ቀይ ጡብ የተሠራው ነው። ሰዎች እዚህ መኖር ማለት ቀይ ጡብ ሙዚየም ውስጥ እንደ መሆን ያስደስታል ብለው የቦታው ውበት ይገልጹታል። ኢትዮጵያውያን ቻይና እና ህንድ በፍጥነት ማደግ የቻሉት ከፈጠራ ይልቅ የአውሮፓውያን እና አሜሪካውያን የእጅ ሥራ ይሁን ዕደ ጥበብ በትንሽ ወጪ ኮፒ ማድረግ በመቻላቸው ነው። መጀመሪያ ኮፒ በማድረግ ጀመሩ። ከዛ ደግሞ አሁን አሜሪካንን በፈጠራ መፎካከር ቻሉ። ኢትዮጵያውያን በፍጥነት ማደግ ከፈለጋችሁ፣ በአሁን ሰዓት ከፈጠራ ይልቅ ኮፒ በማድረግ ወጪ በመቆጠብ ይስሩ። ከዛ ደግሞ ወደ ራስ ፈጠራ መግባት ይቻላል።